በስም ወልድ መንፈስ ቅዱስ አህዱ አምላክ የእግዚአብሔር ቤተሰቦች ኦርቶዶክሳዊን ወገኖቻችን በእግዚአብሔር ሰላም እንደምን አላችሁ? እንደ እግዚአብሔር ፈቃድ ዛሬም ከቅዱስ ወንጌል ሀሳብ አንስተን ከቅዱስ ያሬድ ዜማ አጣቅሰን እግዚአብሔርን በትምህርት እናመሰግነዋለን። በእኔ አድሮ እንዲናገር፣ በእናንተ አድሮ እንዲያዳምጥ እንዲያከናውንልን አምላካችን ፈቃዱ ይሁን። ትምህርታችን የሚያጠነጥነው በማቴዎስ ወንጌል ምዕራፍ 19 ቁጥር 27 ጀምሮ ነው። የትምህርቱ ዓላማ እግዚአብሔር አምላካችን ወልድ ዋሕድ ኢየሱስ ክርስቶስ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር ትክክል የሚሆን በዳግም ምጽአቱ በጻድቃን ሊፈርድላቸው በኃጥአን ሊፈርድባቸው በሚመጣ ጊዜ የቅዱሳን ሐዋርያት አስተዋጽኦ ምን እንደሆነ የምንማርበት ነው። እንግዲህ እሱን በቅዱስ ወንጌል ተጽፎ የምናገኘውን መነሻ አድርገን እንማራለን። ከዛ በፊት አንድ ዜማ ላሰማችሁ፣ ከቅዱስ ያሬድ ውስተ ኩሉ ምድር ወጻ ነገሮሙ ወይቤሎሙ ሁሩ ወመሃሩ ወስብኩ በስምየ። በምድር ሁሉ ነገራቸው ተሰማ ከጽንፍ እስከ ጽንፍ። ጌታ መድኃኒታችን ኢየሱስ ክርስቶስ እንዲህ አላቸው ሂዱ አስተምሩ፣ በስሜ ስበኩ አላቸው የሚል ነው። ቅዱስ ያሬዱ ዜማ ለእግዚአብሔር ምስጋና ይሁን። ስለ ዝማሬው በጾመ ድጓ ከሀሙስ ከሐሙስ፣ የምናገኘው ዜማ ነው። እንግዲህ መነሻ ያደረግነው ሀሳብ ላይ ስንመጣ ዋውሳ ጴጥሮስ ወይ ብዬ ናሁ ኬ ንህነ ሐደግነ ኩሎ ወተኖ ላከ ምንተ እንከ ንረክብ ቅዱስ ጴጥሮስ እንዲህ ብሎ ጠየቀ እኛ ሁሉን ትተን ሁሉን ጥለን ተከተልን ምን እናገኛለን አለው ይላል ከምን ተነስቶ ቢሉ ወደኋላ መለስ ብላችሁ ስታነቡ ከዚህ መራብ ሳንወጣ አንድ ባለጸጋ ወጣት ወደ ጌታ ወደ ኢየሱስ ክርስቶስ መጥቶ ምንታ ገቢሬ ርእስ ህይወት ዘላለም የህይወትን መንግስት የዘላለም ህይወትን ወርስ ዘንድ ምን ላድርግ ብሎ ጌታን ጠየቀው ጌታ ምግጋቱን በሙሉ ነገረው ሲነግረው እነዚህንስ ፈጽሚያቸዋለሁ አለሁ ይህን ሲለው መድኃኒታችን ኢየሱስ ክርስቶስ መልሶ አንድ ቀረህ አለ እሱም ያለህን ሁሉ ሽጠህ ለድሆች ሰጠህ ተከተለኝ ፍጹም ሁን ሲለው ነው በዚህ ጊዜ ፊቱ ሲጠቁር አየው። ይህን ያደርግ ዘንድ አልወደደም። ጌታ ኢየሱስ ክርስቶስ ለቅዱሳን ሐዋርያትና ሲከተሉ ስለነበሩ ሰዎች መልሶ ባለጠጋ ወደ መንግሥተ እግዚአብሔር ከሚገባ ይልቅ ግመል መርፌ ቀዳዳ ቢሾልክ ይቀለዋል ብሎ ይህን ምሳሌ ያመጣላቸው